ብሩኬ ቅመሜንና ኔ ለማለያየት ሆን ብላችሁ ተነስታችኋል። አራት እግራችሁን ትበላላችሁ ብሏችኋል። መቼም አንለያይም፣ በጸሎታችሁ በዱዓችሁ አግዙም ብሏል። ማንም ምንም ሊለየን አይችልም ብሏችኋል። ወይ ቡራ አንጀቴን ሄድኮን አራስኩ። እግዚአብሔር ነው የምላችሁና እግር ትበላላችሁ ብሏችኋል። ከድሮ ፍቅረኛ ጋርና ያላችሁት ምን ፈልጋችሁ ነው? እንደዛ ከሆነ ምን ልስጣችሁ አለና ይህን ትበላላችሁ ብሏችኋል። ማለት ሁለጅጁን ይህን ትበላላችሁ ስነ ስርዓት ያዙ። መቼም ልንለያይ አንችልም። ወይ ወጣችሁ ስሩ፣ ወይ ደግሞ ተደብቃችሁ አልቅሱ። ለምንድን ነው በራሳችሁ የምታፍሩት? ለምን የበታችነት ስሜት ይሰማችኋል? ብሎ እንግዲህ በይፋ በላይብ ላይ ተናግሯል። አምሶ ሀቢ በጣም ደስ ብሎኛል። ቤተሰብ በደረቅ ለሌት ነው ቪዲዮ እየሰሩ ያለሁት። እግዚአብሔር ልጅቱን ከታች ፎቅ ላይ ነው የምንተኛው፣ ና ሳሉ ላይ የሆነ ቀለም ጠብያት ነው ወርጄ ሳሉ ላይ እየሰራ ያለሁት ማለት ነው። ምክንያቱም ልጅቷ ጋር ስለምተኛ ቪዲዮ መስራት አልችልም። ና ይውላችሁ ቲክታክ ላይቭ ላይ አይሰራም ስልኬ ማለት ነው። ለምን እንደሆነ አላውቅም። ሪከርድ የምታደርጉ ልጆች ግን ውለታችሁ ለእናንተ ትልቅ ትልቅ አገብሮት ትልቅ ውለታ ነው ያለኝ። እናቴ ትሙት ነው የምላችሁና በጣም ነው የምወዳችሁ። ሪከርድ አድርጉ፣ ፖስት ቱ እሺ። እንደው ብትችሉ ሜሽን አድርጓቸው እንደ እኔንም ሜሽን አድርጉኝ አደራ። እንደ ፖስት እኮ ነው አየሁት እንጂ እኮ ላይቭ ላይ ያኔ ገብቼ አይደለም። ላይቭ ላይ የሆነት ላይም ላይ ገባሁ ብሩኬ ዝም ብሎ ድርቅ ብሎ ቀጥ ይላል ማለት ነው። ልክ እኔ ስገባ ከዛ በቀተና ልጅ የወጣው ምናምንና ልክ ስገባ በቃ እወጣለሁ እገባለሁ ብኛለኝ። ከዛ ልክ ስገባ ሪከርድ አየሁኝ ማለት ነው፣ ሪከርድ ፖስት የተደረገ እንዴት ደስ እንዳለኝ እንዴት ደስ ደስ ደስ እንዳለኝ። በስመ አብ ብሩኬ ና ተመንታ ትውልድ በቃ እግዚአብሔርን ምርጥ ሰው ማለት ነው። ዛሬ አንጀቴ ቅጥል ብሎ አንጀቴን ራስ አደረግኩ። እንደው እህቴ ለምን ተናደሽ ትተኛለሽ ብሎ ሁላችሁ ልቤ ራስ አለ ማለት ነው። ና እግዚአብሔር ስጠ። ውይ ዛሬማ ቆርጦ ነው የተነሳኩ። ዛሬ ቆርጠው ተነሱ እነሱ እሱም ቆርጦ ተነሳ። የሚስቱ ጠበቃ ማለት ነው። እነሱ የመሰላቸው የሆነኝኝ ይላል ብለው እንደነሱ ማለት ነው ምድራ ነዝና። እኔ እኮ ብዙ ጊዜ እላለሁ ወይ ተደብቃችሁ አልቅሱ፣ ወይ ወጣችሁ ስሩ። የሚሰራን ሰው ለፍቶ ደክሞ ከፍ ያለ ደረጃ የደረሰን ሰው ለመጣል አትሞክሩ ብሏል ብሩኬ። እውነቴን ነው የምላቸው መቤቴን። ብሏል ውሸትሽና አይደል ምናምን የሚል እያልሽኘቴ ማለት ነው። አይደለም እውነቴን ነው መቤቴን። እንዴ ለምንድን ነው ታግሎ ለፍቶ እዚህ የደረሰን እዚህ ደረጃ የደረሰን ሰው ለመጣል የምትሮጡትና ወይ ተደብቃችሁ ሁለት ምርጫ አላችሁ። ወይ ተደብቃችሁ አልቅሱ ወይ ወጣችሁ ስሩ ብሏል። ገባችሁ። ወጦ የሚሰራን ሰው ይህኝ ማለት ሳይሆን በካሜራ ፊት ከወጡ መስራት በጣም ትልቅ ነገር ነው። በዛ ላይ ደግሞ የስራቸው ጥራት ጥድት ያለ ስራ ነው የሚመጡት። እንደማንም አይደሉም። ገባችሁ አደለ? እና እስኪ ልተንፍስ። እመቤቴን ቅድም በጣም ተናድጄ ነበረ ማለት ነው እንደው እንደው ቅጥል አድርገው የነበር አንዳንድ ሰዎች እና ደግሞ ቲክቶክ ሲገባ ከዚህ በፊት ባለፈው ማለት የዛሬ አመት እንደዚህ የሆነ ግርግር ነበር እንዴ። ቲክታክ ላይ የኔ ቅመም ብዬ ትቻያለሽ ምናምን የሚል ለሴት ልጅ የሚዘፈን ሙዚቃ ዘፍኝ ፖስት አድርጋት ነበር። እና በየአመቱ እንትን ያደርግላቸዋል፣ ያስታውሳቸዋል ቲክታክ እና መጦልኝ ፖስት አርጌ ወጣውኝ ማለት ነው። መልሼ በድጋሚ ና እንደዚህ አይነት ነገር ነበር ባለፈው አመት እኔ አላቅም ብቻ ግን ቤተሰብ ረንዶ ብሩኬ፣ እንደው ምን ላድርግ እናቴ። እኔማ አሁን ቪዲዮ ለመስራት አላሰብኩ፣ ምክንያቱም ምንም ነው ማግሜቸ ቤተሰብ። ቅድም የሆነ ቦታ ነበርኩ። በዛ መሀሉ እኔ ነው ስለ ቅምጥል ቪዲዮ የሰራሁት እና ያው እውነት ለመናገር ቅድም አልቀሻለሁ ቪዲዮን ሳይው ማለት ነው። የከነ ጀሚል ቤት የተሰራውን ቪዲዮ አይታችሁታል እና ያውን እችል ነኝ እናቶች ሳይ በዛ ላይ ደግሞ በዚህ መሀል ላይ ያሉ እናቶችን ሳይ አልችልም። እና በዛ መሀል ቪዲዮ በቃ የሆነ ቦታ ላይ ሁኝ ምናምን መስራት ይችል ነበር፣ ግን አልቻልኩም። ና ቀስ ረጋጋ ምናምን ነገ ስራለሁ ብዬ ነበር ያሰብኩት፣ ግን ደግሞ በቃ አሁን መች ቢያስትለኝ፣ አሁን እኮ ልተኛ ነው እንቅልፍ መጧል ምናምን፣ ግን እንዴት እንዴት ብዬ ተኛለሁ? ይህን ነገር ሳልነግራችሁ፣ ወይ ጉድ ጉድ ጉድ! ምክንያቱም በጣም ብሶ ምንድነው ምንድነው ያላችሁ ደፍራችሁ ደፍሮ ሊናገር አይችልም። ደፍሮ ሊናገራችሁ አይችልም። ቅምጥሌን የሚሳደቡትን ምናናናና ይላችሁ ቅል ላይ ማለት ነው። ድፍን ቅል ላይ ድፍን ቅል ላይ ዋ ብታፈሱ ምንድነው የሚሆነው? ወደ ውስጥ አይገባ ማለል ጎለል ብሎ ወድቅ ነው የሚለው። ግን ቅሉም ከፍታችሁት ውስጥ ላይ ያለው ላይ እንትን ብታደርጉ ምናልባት ውስጥ ላይ ያለው የሆነ ሊፈታታ ይችላል። ከዛ ውጭ ግን እና ደግሞ ቅሉ ውሃ ሊይዝ ይችላል። ገባችሁ? ግን ድፍን ጭንቅላት ድፍን ቅሎች አሉ። ምንም ብትነግሯቸው የማይገባቸው ማለት ነው። እና ቅመሜን ና እኔን ለማለየት በዚህ ልክ ለምን ትሄዳላችሁ ብሎ እንግዲህ በይፋ ነው የተናገረው ማለት ነው። በይፋ በአደባባይ በላይ ማለት ነው። ጉድ ጉድ ጉድ ጉድ ጉድ አረሰበር ዜና አረሰበር ዜና ወይኔ ወይኔ ይማ በዜና መልኩ እኮ ነበር ማቀርብ አሁን በሌሊቱ ነው እኔ ማነገ በቀኑ ማለት ነው ሰበር ዜና አቀርበዋሉ አሁን ሌሊት ነው። እንዴት ብዬ ልጩ እንዴት ብዬ ምን ልበል? አቤት! የስንት ሰው ጨጓራ ተቃጠለ። እኔ እኮ ላይቭ ላይ መጣችሁ፣ ላይቭ ላይ አታፍሩም? ግን አታፍሩም? ሰው ላይ እያያችሁ ስትጽፉ፣ ውይ ውይ ውይ! ውርዴት ውርዴት፣ እመቤቴን ውርዴት ነው። እናንተ ግን ምን አይነት ተፈጥሮ ነው? ምን አይነት አተዳደግ ናደጋችሁት? አቤት! ትንሽ ጥፋት ስናጠፋ እኮ በአይናቸው ግልምጥ መጥ ያረጉን። ብቻ መግቢያ ነው ጥፍት ሚለን እንዲህ ወንድማችሁን አትፈሩም፣ እህታችሁን አትፈሩም፣ እናት አባት አትፈሩም። እንደው ማፍራቱን ትሁትን አታከብሩም ነው። በስመ አብ ብሩኬ ማለት ነው። በመጀመሪያ ዛሬ ላደረግከው ለቪዲዮ እጀመል ቤት ተገንተህ ለማሚ ያው ስጦታ ሰጣታል። በቃ እንዴት ነው የልብ ያውቃል ገባችሁ እንዲሁም ደግሞ ጓደኛው ጋር በደንብ እንደሚጓደዱ የክላስ ማን ነው አብረው የተማሩ ልጆች እንደሆኑ ምናምን ጣም እያወሩ ነበር። እና አያችሁ ሁሉም ሰው አብሮ አልመጣም ማለት ጓደኛ አይደለም ማለት አይደለም። እና ብሩኬ ደግሞ በጣም የሰው መውደድ አለው። ቅድም ተናግሮታል። በጣም ብዙ ማውቃቸዋለሁ ብሏል። በትምህርት ቤት፣ በስራ ቦታ፣ በጎረቤት በምናምን ማለት ነው። እና የሰው መውደድ ይስጣችሁ በቃ ለምሳሌ እናንተ እኮ ሰው ጋር መግባባት ከፈለጋችሁ ስራ ቦታ ትግባባላችሁ፣ ትምህርት ቤት ትግባባላችሁ፣ ሰፈር ላይ ትግባባላችሁ፣ ታክሲ ላይ በቃ የትኛው ቦታ ላይ ትግባባላችሁ እና ብቻ ግን እንግዲህ እንዳያችሁት እዛ ቦታ ላይ ተገንቷል። ሁላችሁም ገብታችሁ ሰብስክራይብ አድርጎ መቤቴን ሻም ነው በቃ ግዴታ ብሩክ ዛ ቦታ ላይ መገኘት የለበትም ግዴታ የሆነ ሰው ሂዶ ሰብስክራይብ አድርጎ እስኪለን መጠበቅ የለብንም። እንደው የማንንም ሰብስክራይብ ባታደርጉ እንኳን የጀሚል በጣም መቤቴን እችንናት እችንእቱን እያያችሁ በዛሬ ደግሞ በቃ እሱ ስራ እያገዘ ሳይሆን ባይ ነው። ከዛ ደግሞ ጉድ ጉድ ስትል ማለት ነው ማዘር። ከዛ ደግሞ የሆነ እቃውን አይታ እንደ ዝጇን ወደ ላይ አድርጋ ስትመርቅ ምናምን ማለት ነው ማርያምን። እያለቀስኩ ነው ያየሁት በቃ ቪዲዮ እስኪ ያልቅና ማለት መጀመሪያ ላይ ምንም አልመስለኝ፣ ግን በቃ ማሚ ጋር ከደረሱ በኋላ እንትናልኩኝ ማለት ነው። እና ደግሞ ብሩኬ አንዴ አንቱ አንዴ አንቺ እያላት ነበርና የሆነ ታሪክ ልንገራቸው ማለት ነው። ነግራችሁ ማቀ ከሆን አላቅ ብቻ የሆነ ጊዜ እህቴና እኔ እህቴና እኔ ማለት ነው ከገጠር ወደ ከተማ እየመጣን ማለት ነው፣ ገጠር ከቤተሰብ ወደ ጎንደር እየመጣን ከዛ የሆኑ ትልቅ አባቶች ናቸው፣ ፂማቸው በጣም ነው የሚያምረው። እስካሁን በቃ አሉ ከዓይኔ ማለት ነው አባት ናቸውን ቄስ ማለት ነው። እና ትልቅ ናቸው በጣም ደስ ይላሉ ምናምን። ከዛ መንገድ ላገኘ ናቸው ና ልክ ከተማው ላይ ልንገባ ባጃጅ ልንይዝ ነው እና ከዛ ተሳለምን ማለት ተሳለማላችሁ፣ ልጆች? የት ነው ከየት ነው የመጣችሁት ምናምን ሲሉን፣ ከዚህ ወደዚህ ምናምን እያልን እያወራ ናቸው መጣን። ከዛ እህቴ አንዴ አንቱ ትላቸዋለች፣ ከዛ አንዴ አንተ ትለዋለች። ከዛ እኔ ደግሞ አንዴ አንቱ ለዋለ አንቱ ላቸዋለሁ እና ግማሽ መንገድ ደረስን። ከዛ እሳቸው በጣም ተበሳጩ ማለት ነው። ኦፍ አሉ ማለት ነው። ልጆቼ ወይ አንተ በሉኝ፣ ወይ ደግሞ አንቱ በሉኝ አለ ማለት ነውና በጣም ነው የሳኩት ያኔ በቃ። እኔ ደግሞ በዛን ታይም ልጅም ነበርኩ ምናምን ምንም ነው አይመስለኝ የሆነ ሰው አከብራለሁ ምናምን ግን ሰው አይ እንትን አይደለም ይሆን አልፈራም ስቲል ነው አልፈራም። ሰው ማርያምን ጥግ ድረስ አከብራለሁ እንጂ ሰውን አልፈራም። ለምን እንደሆነ አላውቅም። ከዛ ሳኩ ምናምን ከዛ በኋላ ተሳሳቅን ከየቴ ጋር አፈርንና እሽደ ነው ይዋሉ ብለን ግን እኮ አብረን ሄድጅ ነበር ከዛ በቃ ምን አጨናነቅን እንቴ አንዴ አንቷን እንተ ሚናም ብለን ጥለናቸው ሄድን ማለት ነው። ና አንዳንድ ያወዛግባል። በተለይ አማች ሲሆኑ በጣም ነው የሚጨንቀዋ የሆነ አንዴ አንቱ ማለት ስላለባቸው አንቺ ወይ አንተ ሲሉ ሸሚዛን መሰለኝ ብቻ አላውቅምና እያ ነገር ተዝብሎኝ እየሳኩ ነበረ በጣም ረዥም አመት ሆነ እውነት ለመናገር አይቲንክ እኔ አረ ብቻ ልጅ ነበርኩኝ ምናምን ነገር ና የሆነ የሆነ ጊዜ ራሱ ቴጋ ስናወራ ትዝ ብሎ እንስቃለን። እሱ እንደዚህ አይነት ነገሮች አሉ። እና ብሩኬ እግዚአብሔር ያክብረህ ከፍ ያለ ደረጃ ላይ ያድርስህ። ቅምጥሌም ደግሞ በድጋሚ ሸራ አድርጋለች እንዳያችሁት ማለት ነው፣ ዛሬ ቦታው ላይ መገኘት ያልቻለችው እንዳያችሁት፣ ሁለታቸውም ከአንድ ቻናል ላይ ከሚገኙ ሁለታቸው የተለያየ ቻናል ላይ ሆኖ በአንድ ቀን አያችሁት። ሁለት ቀን እንዳይወስድባቸው በአንድ ቀን ሰክሰስፉል ሆነዋል ማለት ነው። ቅምጥሌ በዛኛው ቦታ ላይ ተገኘች፣ ቡራም ደሞዚጋ ተገኘ። እንግዲህ እንዳያችሁት ቅምጥሌ ቦታው ላይ መገኘት ብቻ ሳይሆን የተገኘበትን ባሏ ስራ አድርጋለች። ፎቶ ላይ ታችኋት ከሆነ የኔወርቅ ስራ ማለት ነውና አይለያችሁ፣ ቸሮ መዳን ለ ከፍ ያለ ደረጃ ላይ ያደርሳችሁ። በጣም ነው መወዳችሁ። እንደዚህ የትላልቅ ሰዎች ምርቃት ደግሞ ከፍ ያደርጋችኋል። ና ብሩኬ እንግዲህ ያው የቅመሜና የኔ ቤተሰብ ሆኖ ጨረቃ ፋሚል ተጨምቆ ወጧል እያለ ሬሜቻችሁ እያለ ነበር ጓደኛው ና። ብቻ ግን ምንም ልል አልችልም። ብሩኬ በሰው መውደድ ወይ ደግሞ የሰው መውደድ ፈጣሪን የሰጠህና ከዚህ በላይ ይስጥህ። ቅምጥል የሰው መውደዱን ፍቅሩን ፈጣሪን የሰጠሽና ከዚህ በላይ ይስጥሽ። ከዚህ በላይ ይስጣችሁ። እውነት ለየብቻችሁ በጣም ተወዳጅ ናችሁ። ከዛ ላይ ደግሞ ሁለታችሁ ተጨምቃችሁ ደግሞ በጣም በጣም ተወዳጅ ነው የወጣችሁ ና አይላቪው። በጣም ነው መወዳችሁ ሁለታችሁ እርስ በርስ የምትጠባበቁትና የምትከባበሩትን ነገር በጣም ነው መወደው። በጣም ነው ማደንቃችሁ እውነት ለመናገር ማለት ነው። እናንተም በመውደዴ የእናንተ ተከታይ በመሆኔ መቼም አላፍርባችሁ የኔ ውድ ውዶች ማለት ነው እና ኑሩልኝ ብሩኬ። ዛሬ ከምል በላይ ደሜን ቀዝቀዝ አድርገዋል። ደሜ ፈልቶ ነበር። ደሜ እኔ ነ ትክትክ ብሎ የሆነ ቤተሰብ የሆነ ባገኙት አጋጣሚ አልናደድም፣ ግን አንዳንድ ነገሮች ደግሞ ከል የሆነ እንዴት ከመጠን በላይ የሚያናድዷችሁ ነገሮች አሉ። ና ብቻ ግን ቤተሰብ ብዙ ነገር ማውራት አልችልም። አንዳነገር ጓች ሌል ስለሆነ ድምጽ ሰምቻለሁን፣ ደግሞ ና ብቻ ስለ ብራም ስለ ቅምጠላ ምንም ነገር ማውራት አውርቼም ብቻ ብታወሩት ብታወሩት፣ አንዳንድ የምትወዱትን ሰው መግለጫ ቃላት አታጡ የለ ብቻ እግዚአብሔር አይለያችሁ በፍቅር ያኖርልኝ። በጣም ነው ውድድም አደርጋችሁና ዛሬ በቃ የደስታ ቀን ነው። በዛ ላይ እንዳልኳቸው ሁለታቸው ለመልካምነት ነው ሲተፍተፍ ሲሉ አሉት። በዛ ላይ ደግሞ የብሩኬ የመልስ እንዴት ብዬ ልንገራችሁ እግዚአብሔር በጣም ደስ ያለኝ። በተረፈ ነገ በደንብ ልናወራ እንችላለን፣ አወራለሁ ማለት ነው። ደናደሩ የነገሱ የበለን ለማንኛውም አመጣጥ እንኳን ደስ አላችሁ ለማለት ነው ባይ